ሰማቸው፣ አምስት ዓመት ሶስት ዓመት አስር ዓመት ከዚያ በላይ በዚህ ጉባኤ ላይ ጸንቶ የሚኖር ሰው እንግዲህ መሆን መሆን እንዳለበት ብዙ ነገር ነው። ስለዚህ እዚህ ጉባኤ ላይ ጠንክሮ የሚማር የሚዘምር፣ የታዘዘውን የሚሰራ፣ የሚያስተባብር፣ ቤተክርስቲያን የሚከባከብ ሰው እዚህ መራፍ ላይ እዚህ ጥቅር ላይ እንዲናል ብለን አንጠቅስም ማለት ሕይወታችሁ መጽሐፍ ስለሆነ ነው። አንዳንድ ደግሞ ሰው ዝም ብሎ ሃያ ዓመት ቢኖር ዝም ብሎ እንደዛ ነው። እዛ የሕይወት ጌታ ተሰቅሎ ከጎን ሆኖ ያልተጠቀመ ሰው አለ ማለት። ታያታዊ በግራ በኩል ያለው በቀኝ በኩል ያለው ተዘከረኝ ብሎ በሚሰስና ሲሆት እዚሁ ክርስቶስ ጋር ተሰቅሎ እያየ ባልገራው በግራ በኩል። ይሄ የኛ ህይወት እዚህ ብንጠቀምበት ይገባል ስል፣ እንግዲህ በእናቶች በኩል ይሄው የሳንቲም ማስቀመጥ አዘጋጅተናል፣ በዚህ በኩል እንደዚያው አዘጋጅተናል። ምንድነው ነው እኛ ትንሽ ነው የምንጠይቀው እናንተ ግን ተሸዋጋጭ የሚሰሩ ስንመጣ በእግር እንመጣለን አይደል? ስንመለስ ነው በታክሲ ይሄዳል። የበረታ ደግሞ ይሄ በመጭ መምጫና መሄጃውን ሊሰጥ ይችላል። ልጅ ያላዘለ አቅም ያለ ወጣት ከሆነ ከተማውን እንደምታወት የማረ ነው መብራቱ ብሎ ደስ እያል እየተወያየ እየተማር ነው እንጓዛለን። ይሄን ስጦታችን ደግሞ እዚህ እናበረክታለን ማለት ነው። ገና ብዙ ይጠበቃል። እኛ በአንድ ቲታስ ሳልቆ ሁሉ እያሉ ነው ሀሳባችን

ይሄን ነገር አረግ ደግሞ ከአሁኑ ኮሰቻ ቤተ ክርስቲያን በልማት ራሷን ማስቻል አለብን ማለት ነው። እንዴት ታላቅ ባ ቤተ ክርስቲያን እምነት የሌላቸው ሰዎች እንዴት አድርገው? እቺ በክርስቶስ ደግ የተወሸረች ቅድስት ቤተ ክርስቲያን ሐሳብ፣ ንግግር እንጂ በህይወት የሌለው ሰው ጋር ሄዳን እንደ ክርስቲያን እኔና እናንተ ያለን። ስለዚህ የቀን ስራ እየሰራን ከበር ወሳችንን ትተን መሳችንን ትተን ይሄ ህንጻ የገብርኤል እንግዲህ ይሄ እግዚአብሔር ከሰጠን ከፍለን የራሳችን ብናደርግ ተስማማ አሁን ሻይ ከሚጠጣም ሻያችንን ቀነስ፣ ቡና በቀን ሶስት የምንጠጣታለ አንዱን መተው፣ ምሳ ቁርስ፣ በህመም ምክንያት አንድ ነገር። ግቢ ጉባኤን ልብ ብላቸው ዩኒቨርሲቲ የሚማሩ በቅርብ ስለታወቀ እኛ ኮዚ ብለን ነው አንዳንዴ አስር አስራ አምስት ዓመት ኖረን ምንም የለን ቴ የሌለ ዩኒቨርሲቲ ገብተው ግቢ ጉባኤ ልጆች በጾም ጊዜ ቁርሳቸው ዳቧቸውን በተወካይ አውጥተው በብር ለቁጠር ህንፃ ይሰራል ድልድይ ይሰራል ቤተክርስቲያን ያስገለግላል ይሄ ታውቃላችሁ እረ፣ እግዚአብሔርን መስትምላቸው ስ እንዲህ የሚሰራ አራ ዱሳል የሚቆጣጠረው ታላላቅ ተቋም ላይ ቁርሳቸውን በዚህ ጊዜ ዳቦአቸውን አውጥተው በተወካዩ አማካኝነት አውጥተው እንደገና ወደ ፎቅ ነው በመናሉ የሚሄድበት ቤተክርስቲያን ከራሳቸው እንዲህ የሚያደርጉ ጀግኖች ያላት ቤተክርስቲያን ማለት ነው። አርሰው ራሳቸውን ችለው ሸምነው የሚኖሩ የሚኖሩባት ቅድስት ቤተክርስቲያን። ስለዚህ እኛ ደግሞ ለዚህ ከተነሳ ቀላል ነው። እግዚአብሔር ከፈቀደ፣ እግዚአብሔር ካገዘ፣ መላእክቱ ቅዱስ ገብርኤል በይበልጥ በቃል ኪዳን ተኛ ካልተለየ ስለሆነ ረቡ ረቡ ቋሚ በአሁን በጉባኤው ግን እናቶች እዚህ ታጠኛለሁ። በሁለት በኩል ማስገባት ይቻላል ይዘራ ወንድሞች ደግሞ እዚህ እናስገባለን። ኮሚቴው አለ ነው እየመጣ እየመጥዋሉ ታላላቅ የሽማግሌዎች በዚህ ላይ ተደራጅተዋል ማለት ነው። ይህንን ልክ እንደገባ ዛሬ ይመራሉ፣ ለነገው ይነገራል፣ ምን ያህል እንደተገኘ። የነገው ደግሞ ተነጎራ ይግ ይነገራል። ያለንን እንዲህ አድርገን ጉባኤውን ተሳቶን ይህንን ጉባኤ በድል ባስተዋጽኦ እንፈጽመዋለን። ከያ በኋላ ደግሞ እሁድ ሊሆን ይችላል፣ ረቡዕ ረቡዕ ማን ነው ማለት ይሄንን አድርገን ህንፃው ጃጅ እስከሚገባ ድረስ ይሄንን እንሰራለንና ብዙ አበዛው መሰለኝ።